ሰላም ጤና ይስጥልኝ፣ እንደምንሰነበታችሁ፣ ውድ የአዲስ ከተማ ኮሚኒኬሽን ተከታታዮቻችን ይህ በየሳምንት እየተዘጋጀ የሚቀርብላችሁ ሳምንታዊ የአዲስ ሳይበር የዜና ጥንቅራችን ነው። አብራችሁን ቆዩ። በቅድሚያ ዋና ዋና ዜናዎችን በጠንካራ የአመራር ቁርጠኝነት በመደመር መንግስት እይታ የዘርፎች እምርታ የተቀመጡ ግቦችን እናሳካለን ሲሉ ዋና ስራ አስፈጻሚ ታረቀኝ ወርቅና ተናገሩ። የህብረት ስራ ማህበራት ሁለንተናዊ አገልግሎት መስጫን በማዘመን ፍትሐዊና የተረጋጋ የገበያ ስርዓትን ለመፍጠር የተሰራ መሆኑ ተገለጸ። አሁን ወደ ዝርዝር ዜናው እናልፋል። የአዲስ አበባ ከተማ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ምክትል ኃላፊ ወይዘሮ አለንጻይሽ ፈራው ለብልጽግና ፓርቲ ከፍተኛ አመራሮች በተሰጠው ስልጠና ማጠቃለያ ላይ የተቀመጡ ግቦች አተገባበር ዙሪያ ከአዲስ ከተማ ክፍለ ከተማ አመራሮች ጋር ተወያዩ። መድረኩን የመሩት የአዲስ አበባ ከተማ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ምክትልና የፖለቲካ ዘርፍ ኃላፊ ወይዘሮ አለም ጻይ ሽፈራው እንዳሉት የክፍለ ከተማ አስተዳደሩ ለብልጽግና ፓርቲ ከፍተኛ አመራሮች በተሰጠው ስልጠና ማጠቃለያ ላይ የተቀመጡ ግቦችና አቅጣጫዎችን ወደ ክፍለ ከተማው ነባራዊ ሁኔታ በመቀየር በቅርብ ጊዜ ወደ ተግባር የገባበትን ፍጥነት አድንቀው የተያያዙ እቅዶችን ያለ ምንም መንጠባጠብ ለማጠናቀቅ አመራሩ በቁርጠኝነትና በቅንጅት ሊሰራ እንደሚገባ አሳስበዋል። የክፍለ ከተማ ዋና ስራ አስፈጻሚ አቶ ታረቀኝ ወርቅነ በበኩላቸው በጠራ የአመራር ቁርጠኝነት በመደመር መንግስት እይታ የዘርፎች እምርታ የተቀመጡ ግቦችን እናሳካለን ሲሉ ገልጸዋል። በጠንካራ የአመራር ቁርጠኝነት በመደመር መንግስት እይታ የዘርፎች እምርታ የተቀመጡ ግቦችን እናሳካለን ሲሉ ዋና ስራ አስፈጻሚ አቶ ታረቀኝ ወርቅነ ተናገሩ። በአዲስ ከተማ ክፍለ ከተማ አስተዳደር በመደመር መንግስት እይታ የዘርፎች እምርታ ስልጠና ላይ በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የተቀመጡ ዋና ዋና ግቦችን አስመልክቶ ከክፍለ ከተማና ከወረዳ አመራሮች ጋር ውይይት ተደርጓል። በጠንካራ የአመራር ቁርጠኝነት በመደመር መንግስት እይታ የዘርፎች እምርታ የተቀመጡ ግቦችን እናሳካለን ያሉት የክፍለ ከተማ ዋና ስራ አስፈጻሚ አቶ ታረቀኝ ወርቅነ የህብረተሰቡን ተጠቃሚነት በማረጋገጥ የተቋማት ሽግግር እንዲኖር በሚያደርግ በመሆኑ አመራራችን አልቆ ለመፈጸም መረባረብ ይኖርበታል ብለዋል። የአዲስ ከተማ ክፍለ ከተማ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ዘሪሁን ኮርሜ በበኩላቸው ለእቅዱ መሳካት የአመራር ቁርጠኝነት ወሳኝ መሆኑን ጠቅሰው በ24 ሰባት የስራ ባህል ፈጠራና ፍጥነትን በመጨመር ሁሉንም አቅሞች በማስተባበር ለተግባራዊነቱ ርብርብ ይደረጋል ሲሉ ገልጸዋል። የክፍለ ከተማው ምክትል ዋና ስራ አስፈጻሚና የስራና ክልል ጽፈት ቤት ኃላፊ ወይዘሮ ቴማር ጌታቸው በበኩላቸው የሁሉንም የልማት አቅሞችን በማጠናከር የተያዙ ግቦች እንዲሳኩ በትኩረት በመስራት ሁለንተናዊ ብልጽግናን ማረጋገጥ ይገባል ብለዋል። የህብረት ስራ ማህበራት ሁለንተናዊ አገልግሎት መስጫን በማዘመን ፍትሐዊና የተረጋጋ የገበያ ስርዓትን ለመፍጠር እየተሰራ መሆኑ ተገለጸ። በአዲስ ከተማ ክፍለ ከተማ አስተዳደር በወረዳ 12 የሚገኘው ህብረት ሰርቶ ማሳየት ሁለገብ ሸማቾች ኃላፊነት የተወሰነ የህብረት ስራ ማህበር የዘመኑ የተለያዩ አገልግሎት መስጫዎችን አስመርቋል። በምረቃ ስነ ስርዓቱ የተገኙት የአዲስ ከተማ ክፍለ ከተማ ዋና ስራ አስፈጻሚ ጽፈት ቤት ኃላፊ አቶ ፍቅሮ ሀጂ የህብረት ስራ ማህበራት ሁለንተና የአገልግሎት መስጫን በማዘመን ፍትሐዊና የተረጋጋ የገበያ ስርዓት ለመፍጠር ጠንክራችሁ በመስራት የሀገራችንን ብልጽግና እንዲረጋገጥ የበኩላችሁን ሚና መወጣት ይጠበቅባቸዋል ሲሉ ገልጸዋል። የክፍለ ከተማ የህብረት ስራ ጽፈት ቤት ኃላፊ ወይዘሮ ሃይማኖት በቃሉ በበኩላቸው እንደ ክፍለ ከተማ 15 መሰረታዊ የህብረት ስራ ማህበራት ያሉ ሲሆን የሪፎርም አሰራርን ለማስተግበር አስፈላጊ ድጋፍ እየተደረገ ይገኛል ብለዋል። የወረዳ አስራ ሁለት ዋና ስራ አስፈጻሚ ወይዘሮ ተዘራሽ ገብረ መድኅን በበኩላቸው የህብረት ስራ ማህበራት ሱቆችና መዝናኛ ክበባትን የማሳደስና የማዘመን ስራ በማከናወን የነዋሪዎቻችንን የተለያዩ የምግብ ፍጆታ ምርቶችን በተመጣጣኝ ዋጋ እያቀረቡ ይገኛሉ ብለዋል። የሀገርና የህዝብ እድገት እንቅፋት የሆነው ሙስናና ብልሹ አሰራርን ለማስወገድ በሚደረገው ጥረት የመንግስት ሰራተኞች የነቃ ተሳትፎ ማድረግ እንደሚገባቸው ተገለጸ። የአዲስ ከተማ ክፍለ ከተማ አስተዳደር የመንግስት ሰራተኞች ትውልድን በስነ ምግባር ተቋምን በአሰራር በሚል መሪ ሀሳብ በጸረ ሙስና ትግልና ብልሹ አሰራር ዙሪያ ተወያይተዋል። መድረኩን የመሩት የአዲስ ከተማ ክፍለ ከተማ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ምክትልና ፖለቲካ ዘርፍ ኃላፊ አቶ አብነት አሰግድ የሀገርና የህዝብን እድገት እንቅፋት የሆነው ሙስናና ብልሹ አሰራርን ለማስወገድ በሚደረገው ጥረት የመንግስት ሰራተኞች በንቃት መሳተፍ ይኖርባቸዋል ብለዋል። አቶ አብነት አክለውም ሙስና በሀገርና በሀገር እድገትና ብልጽግና ላይ የሚያደርሰው ተጽዕኖ ከፍተኛ በመሆኑ በቅንጅትና በትግል ማድረግ ይገባል ሲሉ ገልጸዋል። በመጨረሻም የስፖርት ዜና፣ የአዲስ ከተማ ሴቶች እግር ኳስ ቡድን የቅዱስ ጊዮርጊሳቸውን በሰፊ የጎል ልዩነት ድል አደረገ። በኢትዮጵያ የሴቶች ከፍተኛ ሊግ የተሳተፈ የሚገኘው የአዲስ ከተማ ክፍለ ከተማ የሴቶች እግር ኳስ ቡድን ባካሄደው ጨዋታ የቅዱስ ጊዮርጊሳቸውን አምስት ለአንድ አሸንፏል። የአዲስ ከተማ የሴቶች ቡድን ወደ ኢትዮጵያ ሴቶች ፕሪምየር ሊግ ለመቀላቀል የሚያስችለው ጥሩ ብቃትና ውጤት ደረጃ ላይ እንደሚገኝ የክፍለ ከተማ የወጣቶችና ስፖርት ጽሕፈት ቤት የስፖርት ማህበራት ማደራጀትና ውድድር ቡድን ኃላፊ የሆኑት አቶ ዳኝነት አበበ አስታውቀዋል። ለሳምንቱ ያዘጋጀንላችሁ ዋና ዋና ዜናዎች እነዚህ ነበሩ። እስከ ሳምንት ቸር ሰንብቱ።